እኔ ምለው ለካ የወንድ ወረኛም ሴታ ሴት አለ እንዴ? ውዶቼ ለካ ወንዶቹም አሉ እንዴ? በሀይም የሚቀኑ ምን አይነት የወንዳ ራስ ነህ? በፈጣሪ እግዚአብሔርን። እኔ እንደው ይቅርታ አድርጉልኝና ወንድ ልጅ ሲሳደብ በጣም ነው የሚደብረኝ። ምን አይነት የወንዳ ራስ ነህ? በፈጣሪ ሂድና እናትህ ቀሚስ ያልብስህና፣ ቀሚስ ልበስ ወሬ ካመረህ ማለት ነው። ልክ እንደ ሴቶቹ መሳደብ ወይም ደግሞ እንደዚህ ተደብቀ የራስህን ፎቶ ደብቀ ሰው መዘግዘቅ ምናምን ከፈለገ ሄድና እናትህ ቀሜስ ያልብሱህ። ምክንያቱም ለመሰለ ሴት ልጅ ናት ብዙ ጊዜ እንደዚ ብታረግም እንዲሁ ይሻላል፣ በያምርባትም አያስጠላባትም። በወንድ ልጅ ግን ወሬ በጣም ይደብራል። በጣም ያስጠላል። እግዚአብሔርም በጣም አንተ እዩ የምትባል ቲክቶከር ማለት ነው። በጣም የምትደብር ለሀይሚ እየተመኘኸውን ለሀይሚ እያሰብከውን ለራስህ ያርግልህ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ በድጋሚ በሌላ ቪዲዮ መጥችላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ በኋላ እኔ ለሚሰድበኝ ወይም ደግሞ እሷን ሲሰድብ ላየሁ ሰው ከመሳደብ ወደኋላ አይደለም። እኔ እስካሁን ድረስ ተሳዳቢ አልነበርኩም፣ አይደለሁም፣ መሳደብም አልወድም። ግን አንዳንዴ ሶሻል ሚዲያ ላይ ግን ማለት ነው በቃ ተሳዳቢ ካልሆናችሁ ላይክ የሚያረጋችሁ ክፉ ክፉ ነገር ካልለጠፋችሁ መጥፎ መጥፎ ነገር ፖስት ካላደረጋችሁ በቃ ማንም የሚያያችሁም ላይክ የሚያረጋችሁም የሉ እኔ ከአሁን በፊት የምሰራቸው ቪዲዮ ነበሩ። በዛን ሰዓት ቪዩ ነበረኝ። አሁን ግን በተመልካች አስተያየት እንደዚህ አታርጊ፣ እንደዚ አታርጊ ስባል እሺ ስተው ምናምን ነገር ግን ቻናሌ ጭራሽ ወደ ታች ተዘቀዘቀ። ግን ይሁነ አንዳንድ ጊዜ እናንተን ለመልከፍ የሚመጡ ሰዎችን በቃ የሆነ ገደብ ማስያዝ መጋፈጥ ይኖርባቸኋልና፣ እኔም ከዚህ በኋላ ተሳዳቢ ነው መሆነው። በጣም ይቅርታ ምንም ላረግ አልችልም። በቃ ያለ መሳደብ እስካሁን ድረስ ሶሻል ሚዲያ ላይ ያለ መሳደብ ብዙ ብዙ ብዙ ብዙ ሞክሬአለሁ፣ ግን በቃ አልቻልኩም። ምክንያቱም ላይቭ ላይ ራሱ ማለት ነው ላይቭ ላይ ሆኜ በጣም ብዙ ሰው ነው የሚመጣው፣ ግን ከስምንት አንድ ነው መልካም ሰው፣ ጥሩ አስተሳሰብ ያለው የሚመጣው። እንዳለ የሚመጣው ተሳዳቢ እንዳለ፣ የሚመጣው ባለጌ እንዳለ፣ የሚመጣው በቃ የሆነ ጭምልቅቅ ያሉ ጨምላቆች፣ እና በጣም ነው የሚደብረው። እና እንደ አሁን ደግሞ ቲክቶክ ላይ ዞር ዞር ስል ኤች አይ ቪ ኤድስ ታገኘባት። በስመ አብ ወልድ ወ መንፈስ ቅዱስ እንደው ለአንተ ያድርግልህ እግዚአብሔርን የተመኘ ሆን ይስጥ የተመኘውን ይስጥህ። አሁን አንተ ማለት ወንድ ነህ እሺ፣ ሴቶቹ ስለሚቀኑባት ነው፣ ወይም ደግሞ ያው የእሷ አስር ሺህ ምናምን ፎሎወር አለው። አስር ሺህ ፎሎወር በጣም ብዙ ብዙ ነው፣ በጣም ብዙ ፎሎወር ነው፣ በጣም ብዙ ሰው ነው የሚያየው እዛ ቲክቶክ ላይ። እውነት ይመስላል ብዙ ጊዜ ፖስት የሚደረጉ ለማያቅ ስለ ሚዲያ ለሚያቅ ሰው ምንም ላይ መስል ይችላል ለማያቅሰው ግን እውነት ነው የሚመስለው አሁን እሷ ምን አባሃረገች በምን ተገናኝተ ነው ከእሷ ጋር ሲጀመር እሷ የምታቀህም አይመስለኝም አታቀህም ሲጀመር ግን አንተ ይህንን ማድረግ ለምን አስፈለገ የት ታውቃታለህ ሴቶቹስ እሺ ስለሚቀኑባት ነው እንበል አንተስ ምንድን ነህ አልጫ የወንድ አልጫ አልጫ ነህ። የእውነት በጣም ይደብራል። ወንድ ልጅ እንደዚህ እንደ ሴት ነገር እንትን ሲል ማለት ነው እና እኔ በጣም እንትን የሚለይ ነገር ደግሞ፣ እንደውም እኔ ሴት ነበር ማለት አንዳንድ ጊዜ ጭራሽ ወንድ ይሆናል ብዬ አልገመትኩም። በቃ ሁል ጊዜ ዛሬ ብቻ አይደለም። በቃ ሀይሚ የብሩኪን ፎቶ ይዘቀዝቃል ምናምን በጣም ብዙ ጊዜ ይዘቀዝቃል እና ይህ ልጅ ወንድ ነው ሴት ነው? በጣም ግራ ያጋብ ላይፍ ሲገባ አልደርስበትም። ዛሬ ላይፍ ሲገባ ደረስኩበት። ድምፁን ስሰማ የወንድ ነው እንዴ! በጣም ነው የገረመኝ። ለካ ወንድ ልጅም እንደዚህ ያደርጋል እንዴ ነው ያልኩት። ወንድ ልጅም እንደዚህ ልከሰከሳል እንዴ ነው ያልኩት። ማለት እኔ ወንድ ልጅ እንደዚህ ቢያንስ እንኳን አሉ ተሳዳቢዎች፣ ግን በሌላ በሌላ በሚያገናኛቸው ጉዳይ ነው እንጂ የማያውቃትን ሰው ወይም ደግሞ ምንም ያልደረሰችበትን ሰው ቲክቶክ ላይ ሲሳደብ አንዱ እንዳይቻል አቅም በጣም ይደብራል። እግዚአብሔር ምን አድርጉ ነው የምትሏቸው እነዚህ ልጆች? ኧረ ያስጠላል። የእውነት በጣም ነው የደበረኝ። በጣም አንዳንድ ጊዜ ታዋቸው፣ ዝም በሏቸው፣ እይታ ትስጧቸው ምናምን ትላላችሁ ግን ሰው ወጥቶ እንደዚህ ሲናገራቸው ቻናላቸውን ሪፖርት ከተደረገ ቲክቶካቸው ቢያንስ ጥንቃቄ ያደርጋሉ፣ ይደነግጣሉ። ገባሽ ማለት ያቸው ምናምን ከእነሱ ጋር መልስ አትስጡ ምናምን የምትሉ ልጆች ያላችሁ መልስ ካልተሰጣቸው ዝም ከተባሉማ፣ እያያችኋቸው ነው ባሰባቸው። ዝም ሲባሉ እረ በስማም እኔ በዘሪህ ድረስ ለቤተሰብህ ያርግልህ ለእናትህ ያርግልህ ለአባትህ ያርግልህ አልልህም። ምክንያቱም እናትና አባትህ ራሱ ዘርህ ራሱ ከነሱ አንተ በመፈጠርህ በጣም ያሳዝናሉ፣ እንዳንተ አይነት ልጅ በመውለዳቸው ራሱ በጣም ያሳዝናሉ። ስለዚህ ለእሷ የተመኝኸውን ለአንተ ያደርግልህ እግዚአብሔር እንዴ! አረ ወንድ ልጅ ሲሰራ ነው እንጂ ሲያወራ ያምርበትም። ሲጀመር ወንድ ልጅ ሰርቶ ቤተሰቡን ሲመራ፣ ታናንሾቹን ሲረዳ ነው እንጂ ቲክቶክ ላይ እንደ ሴት ቁጭ ብሎ ሴትን በመሳደብ ፎሎ የሚለቃቅም የሰውን ፎቶ በመዘቅዘቅ ፎሎ የሚለቃቅም ወንድ ወንድ አይደለም፣ አልጫ ነው። እግዚአብሔርን አልጫ ቀሚስ ያልብሱ እንደዚ አይነት ወንድ ማለት ነው ባይወለድ ይቀር። እንደዚ አይነት ሰው እንዴ እንዴት እንደ እንደተቃጠልኩ ከዛ ፕሮፋይሉን ደግሞ ገብቻ ያለው እንዳለ እንዳለ የእነሱ ፎቶ እንዳለ የሚዘቀዘቀው። ግን የእውነት ምቀኝነት ግን ማለት ነው የእውነት መድኃኒት የሌለው በሽታ ነው በዚህ ምድር ላይ ምቀኝነትና ቅናት ቅናትና ምቀኝነት አንድ ናቸው ግን በዚች ምድር ላይ መድኃኒት የላቸውም እነሱ። መድኃኒት ያልተገኘለት በሽታ ይሄ ነው። እና በጣም ነው የሚደብረው። ጭራሽ ለሴቶቹ ሲገርሜ ደግሞ ወንዶቹ ጭራሽ ወንዶቹን ዞራችሁበት እንዴ? አረ በጣም ነው የሚያመው እግዚአብሔርን አምላኪ ሆይ፣ አንዳንዴ ለካ ታዋቂ መሆን ችግር ነው። እስማ እንዴ አላስተኛ አላስ ኧረ ፈጣሪ ያለ ጊዜ እንደው እንደዚህ ከሆነ እውነት እኔ እንደው ባልፈምስ ይቅርብኝ። የእውነት ባልታወቅ እንደው ድብን ብሎ ይቅርብኝ። እንደዚህ ከሆነ አበስ ገበርኩ ጌታዬ። የሰው ልጅ ለምን ሰርተው ተለወጠ ብሎ እንደዚህ መሆን እናንተም ስሩ፣ ትለወጣላችሁ።